አሰላሙ አሌይኩም ረህመቱላ በረካቱ ውድና የተከበራች ተመልካቾቼ፣ እንዴት ናቸው? ደህና ናቸው? ያለው አልሐምዱሊላህ። ዛሬ እንግዲህ ይሄንን የመሰለ መግሉባት ለሀም አብረን እንሰራለን ማለት ነው። በጣም ለመስራት ቀላል እና በጣም ቆንጆ ጣሙ ለየት ያለ ማኑ መግሉባ ነው የምንሰራው እና አባይት ከዚህ በፊት እንግዲህ በዶሮ ሰርቼላችኋለሁኝ ማለት ነው። ይሄ ዛሬ ደግሞ ያው እንግዲህ የለሀም ነው የምንሰራው ማለት ነው እና ሀበይብ ገልቢ ይህንን የመሰለ በጣም በጣም ቆንጅዬ ጣዕሙ ለየት ያለ ቆንጅዬ የሆነ ማለት ነው፣ አዎ ትኬሽን እጥር ምጥን ያለች መግሉባ ትለሐም አብረን እንሰራለን ማለት ነው። እና በጣም ቀላል ነው ለመስራት ደግሞ በጣም ቀላል ማለት ነው። ሲበላ በጣም ለዚዝ ነው ማለት ነው። ስጋችን ያው እንግዲህ በዚህ መልኩ በጨው አጥቤ ማለት ነው አዘጋጅቻለሁ። እስጭ ጋር የጨመርኩበት ውሃው ላይ ነጭ ሽንኩርት፣ ሽንኩርት፣ ዝንጅብል፣ ቀረፋ፣ ዳርሲ፣ ቀረፋ እና ሂል እና ሚስማር ቆንዶ በርበሬ በቃ ያልጨመርኩበት ነገር የለም። እና ኩዝብራ ያልተከተፈ እንትን ያልተፈጨ ከሙን ያልጨመርኩበት ቅመማ ቅመም ጠይቁኝ ማለት ነው። ከዛ እሱን ውሃውን ሲፈላ ስጋውን ጨምር እንትን ጫው አልጨመርንም እስጋውን ድረስ ማለት ነው። ከዛ በኋላ አሁን ስጋችን እናበስለዋለን ማለት ነው። ሀባይብ ገልቢ እንደዚህ እንነካከዋለን በደንብ። ይህንን ድስጡ የኩዌከር ድስጥ ነው። እኔ ያው በራሱ እንትን ብዬ ከላይ ቆሻሻውን አንስቼለት ከዛ ኩዌከሩ ላይ እንጥደዋለን ብዬ ነው እስች ጋ የጣድኩት ማለት ነው። ያው እንዳልገለባብጥ ሰዓትና ጊዜ እንዲቆጥብልኝ ብዬ ነው ማለት ነው። እና ሀባይብ ቀልቦቼ በዚህ መልኩ እንሰራዋለን። ውድ ተመልካቾቼ ያው እንግዲህ እንደምታውቁት ቀድመን ይሄንን ከላይ ቆሻሻውን አንስተን ነው ኩይከር ላይ የምንጥደው። ቀድመን ይሄው ዝም ብለን ሁሉም ነገር ጨማውረን ብንጥደው ሽታው ጥሩ አይመጣም ማለት ነው። በጣም ቆንጆ የሚያደርገው እንደዚህ ነው። አረፋውን ይሄ ቆሻሻውን ከላይ አንስታችሁ ከዛ በኋላ ደግሞ ኩይከር ላይ አስገብታችሁ መጣድ ማለት ነው። እና ሀባይ ቅድቤ እንደምታዩት እየተን ተከተካልና ማለት ነው። እና ሀባይ ቅድቤ የዛኔ ያው እንግዲህ ድምጽ ማስገባት ስላልቻልኩ ነው አሁን እየያረኩላችሁ ያሉት ማለት ነው። እና ያው እሳቱን ጋዙን ቀየርንልነትኝ እንትናችንን ደስታችን ያው አሁን እስከዛ ድረስ ያንን እስከሚበስልልን ድረስ እስችጋ ጋ ሙከሰራት ያው እንግዲህ ግድ ነው መግሉባ ላይ ሙከሰራት ማለት ነው። እስችጋ የተከታተፈ ያው መክሾር ጆዝ አለኝ ጆዝ ይሄን የተጠቀምኩት እሱን እንጠብሳለን። እስችጋ ደግሞ ደሞ ዘይት እጅ አለሁኝ በድንጃናችንና በጣጥሳችን የምንጠብስበት ማለት ነው። ውድ ተመልካቾቼ ያው እንግዲህ በዚህ መልኩ እንትን እንለዋለን ማለት ነው። በይብ ግድቤ ያው እንደምታዩት በዚህ መልኩ ሳያር ብራውን ካለር እስከሚያመጣ ድረስ እናምሰዋለን። በዚህ መልኩ እናምሰዋለን ማለት ነው። አባይቤ እዛች ጋ ደግሞ ዘይታችን እየፈላልን ነው። ዘይታችን ያው እንግዲህ እንትናችን እንዳይለበልብብን በጣም እስከሚገል አልጠብቀውም እስከሞቅ እስከሚል ነው የምጠብቀው ማለት ነው። ከዛ በኋላ በድንጃናችን እና እንትናችን በሶፍት እያደረቅን ውሃ እንዳይኖረው ማድረግ እንጨምረዋለን። ለምን ውሃ ካለው ይመጥባችኋል ዘይት እና ደግሞ። ያው በድንጃንና በጣጥስ ስትሰሩ ጨዋ አርጉበት። ጨዋ አርጋችሁ ውሃ ስታርጉበት ጨዋ አርጋችሁ መሰፍሰፍ፣ ከዛ በኋላ እያደረቃችሁ መጥበስ በድንጃኑ ጨው ሲኖረው አንደኛ ሲበላ ጣዕም ኖረው ሁለተኛ ነገር ደግሞ ሁለተኛ ነገር ደግሞ እንዳይጠቁር ይረዳዋል ማለት ነው። ጨው ሲደረግበት በድንጃን ላይ በድንጃን የምታቁት በድንጃን ማጠቁ ደግሞ ኤክ ፕላንት ጥቁሩን ማለት ነው። እና ውድ ተመልካቶቻችን፣ እስችጋ እንግዲህ እንደምታቁት እየደረሰልን ነው ማለት ነው። ኦሬዲ ጆዛችን ይበቃዋል እና ሀዋይቢ በዚህ መልኩ እንትን እንለዋለን። ያው እንግዲህ ሌላ ስራ ስለያዝኩ ነው ማን ነው ጥያቸው የጠፋሁት። እናም የምናደርጓለን ያው አቁመን ተመልሰን እንመጣለን። ማን ነው ለምን ቪዲዮ እንዳይረዝማባችሁ እያልኩ ነው ማለት ነው። ይኸው አሁን በድንጃንን በሶፍት እያደረኩ እያደረግኩ ነው ያለሁት። እንደዚህ እኔ ለመቅረጽ ስፈልግ ረመዳን ላይ አሁን ጠዋት ጠዋት ን እየቀረጽኩ ያለሁት ያው ጠዋት ስላችሁ ቅድሚያ የሚሰራ ምግብ ላይ ነው እየቀረጽኩ ያለሁት ማለት ነው። ለምን ያው ከስራ ጋር አይመችም ማለት ነው። ለመቅረጽም በቃ ቪዲዮንም ምንም አይመችምና እንሻላ ያራቢ አላህ ረመዳናቸውን ከተቀበላቸው ያድርገን። ዱአ አድርጉ ሁላችሁም፣ በየሃይማኖታችሁ ክርስቲያን ወገኖችም ጸሎት አድርጉ ሁሉም። ያው እንግዲህ አሁን የጾም ሰዓት ነውና ጸሎት እያረጋችሁ ዱአ እያረጋችሁ ማለት ነው ሀገራችን ሰላም እንዲያደረገው እኛንም ደግሞ በሰላም ሀገራችን ገብተን ደግሞ እኛም መዳም እንደሚያደረገን እንዲያደርገን አላህ ጸሎት አድርጉ። ዋና ባይ ገድቢ እና ስጋችን ደግሞ እስችጋ ያው እየተንተከተከ ነው አሁን ኩዌከር ውስጥ ካስገባት ግማሽ ሰዓት በቂው ነው እኔ ከአርባ አምስት ደቂቃ በላይ አላበስለውም ስጋ ማለት ነው። በቂው ነው እስችጋ እንግዲህ ከላይ ያመጣውን አረፋው አያችሁት። ይህን አረፋውን እናነሳዋለን ላይ የሚሰጣን ይሄንትኑ እናነሰዋለን ማለት ነው። ይህ አንስተን ስንጥደው ምርጥዬ ቆንጅ እየሸታ ና ቆንጅ እየጣም ያለው ስጋ ይሁንላ ማለት ነው። ውድ ተመልካቶቻችን እንግዲህ አሁን ኦልሬዲ ጨርሰናል። አረፋ የለውም እንደምታዩት። አሁን ኩዌከር ላይ ወስጅ ጥደዋለሁ። እንግዲህ ኩዌከር ላይ ጥጅ ዋለውኝ እንትናችን ግን በድጃችንና በጣጥሳችን ደርሷል። እስችጋ የተ የታጥቦ የተዘፈዘፈ በስመት ሩዝ አለኝ ድስጡ ላይ አደረኩት። እናንተ ኩዌ ከሩ ድስጡ ላይ ራሱ ላይ መጨረስ ቻላችሁ ግን እኔ ደስ አይለኝም ማለት ነው። እና ደስ አይለኝም ስራችሁ። ያው እንግዲህ ወይ ውሃ ይበዛል ወይ ውሃ ያንሳል። ኩዌ ከሩ ብዙም አልጠቀምሁኝ፣ ለመቀቀል ብቻ ነው የምትጠቀመው። ኩዌ ከር አንዳንዴ ሾርባ ሰራበታለሁ። እስችጋ ሩዙን ከስር አደረግን፣ ከዛ ቲማቲም ደረደርን። ቲማቲሙ ያው እንግዲህ ቆንጆ ጣዕም እንዲሰጠው ያደርግላቸዋል። ሮዛቸው ማለት ነው እና ሁሉም ጠበቃ ስታደረጉ ትንሽዬ ጨው መነስነሳቸውን እንዳትረሱ። ለምን ያው ሮዙንም ቲማቲሙንም ጨው ስለሌለው ማለት ነው እና ሀባይብ ገልቤ። እዚጋ እንግዲህ እዛችጋ አላሳየዋችሁም ዛህራ ስጠብስ። ዛህራ የሚባለው እንግዲህ ጎመና አበባ ነጭን ማለት ነው። አላሳየዋችሁም ና እሱ በጣም ቆንጆ ጣዕም ይሰጣል። እንዳትረሱ ይህ እንግዲህ ቲማቲም በክቡ የተከተፈ ሽንኩርት በክቡ የተከተፈ እና ደግሞ ቃሪያ ደግሞ በረጃጅሙ ረጃጅሙ ቃሪያ ከሌላችሁ ደግሞ ፍልፍል ሮሚ አረንጓዴ ያኛው ማለት ነው። እሱን በክብ ቆርጣችሁ እንደ ሽንኩርቱ እንደዚህ ማድረግ ትችላላችሁ። ካላችሁ ግን ይህንን ሳከፍቱ ልጆቼን አሁን እንዲበሉ ልጆቼ ማለት ነው እንዲበሉ አድርጌ ነው እንዳያቃጥላቸው። ዋናው ደግሞ ስፓይሲ እያሉ እንዳያስቸግሩኝ አልከፍተውም። ሙሉ ድፍኑ ነው ማረገው። እንጨቱ ሁሉ አልቆርጠውም። እንደዚች ነው የምጨምረው ማለት ነው። ለምን ስፓይሲ ከሆነ ልጆች ስለማይበሉ፣ እና ውድ ተመልካቾች እዚህ ጋር ደግሞ ማጂ ሰራብ ወይም ማጂ መረቅን በጥበጣቹ ማድረግ ይሄ፣ ግን ፓውደር ስለሆነ ከላይ ያደረኩበት። ከዛ አሁን ከዚህ በኋላ ምንድን ነው የምናደርገው? ምናረቀው በድንጃናችን እንደረድራለን በተራ በቃ በድንጃ እንደረድራለን በተራ ከዛ በኋላ ደግሞ በጣጥስ እንደረድራለን። በጣም ለመስራት ቀላል ነው። በጣም ቀላል ነው ለመስራት። ተሰርቶ ደግሞ በጣም ነው የሚጣፍጠው። በጣም ማለት ነው ቆንጆ ነው፣ ሰርታችሁ ሞክሩት። አንዳንዴ እንደዚህ ለየት ያለ ነገር ስትሰሩ፣ ሁሌ አንድ አይነት ምግብ አናይሳችሁ፣ ሁሌም አንድ አይነት አሰራር ሳይሆን የተለያየ አሰራር ስትሞክሩ ሙያችሁን ታዳብራላችሁ ማለት ነው። ይህንን ለየት ያለብኝ ምንድነው መሰላችሁ? ይህን ስሰራ እንትን ነው ሩዙ ተዘፍዝፎ ነው የሰራሁት። ሌላ ጊዜ ግን ተቀቅሎ ነበረ የምሰራው እና በጣም ተመችቶኛል። ሩዙ በጣም ፍርፍር ያለ ነው። በጣም ደስ ይል ነበረ እና ይህን ደርድርን ጨርስና ከዛ ዛህራችን እናረጋለን። ከዛ በኋላ ደግሞ ቃሪያችን አድርገን እንደምታዩት የቀረውን ሩዝ ከላይ እናረጋለን ማለት ነው። ሀባይ ቢገልቢ ከዛ ይኸው ዛህራችን ዛራ በደንብ አድርጉበት። እኔ ስለሌለኝ ነው ያለኝትን ሽ የነበር የተጠቀምኩት ብሮኮሊ እንዳታረጉ አደራችሁ። ይሄንን ከሌለ መቅረት ይችላል ማለት ነው። በጣም ያበላሽባችኋል። አደስችጋዩ ቃሪያውን አልከፈትኩትም ለሽታና ለጣም ደስ እንዲል ነው ይሄ የጨመርኩት እና ስፓሲ ስፓይሲ እንዳይሆን እና ሀባይ ገድቢ በዚህ መልኩ አልቋል ማለት ነው። አሁን ምንድን ነው እናደርገው? አሁን ስጋችን እያቸው። ስጋችን አንድ በአንድ እናደርጋለን። ስጋችን በጣም በስሏል። ኦልሬዲ እየተፈረፈረ ሁላ ነው ግን እንደዚህ በቃ ደስ ይላል። ውድ ተመልካቾቼ አሁን እንግዲህ ምንድነው የማደርገው፣ ይሄንን ከጨራረስኩ በኋላ መረቁን ከላይ አደርግበታለሁ። እሳቱን ካላችሁ ስቶቭ ላይ ጣዱ፣ ከሌላችሁ ደግሞ እሳቱን ቀንሳችሁ እስከ መጨረሻው ድረስ ከድናችሁ ለሀያ ደቂቃ ማድረግ አለባችሁ ማለት ነው። እንደ አበሳሰሉ ነው። ባይዞ ይሄ እንግዲህ ይሄው የዶሮውን መረቅ ጨመርኩ። የስጋውን ማለት ይሄ ዶሮ ይሄ ወደ ተመልካዮች ያው እንግዲህ ውኃውን ጨመርኩኝ።